ሄሎይ እንግዲህ በቲክቶክ ቀጥታ ላመታ ፈታ ስታረገን ነበረ ማለት ነው። ቀጥታ ላመታ አይበርዳት አይሞቃት። የእውነት ሄሉ በጣም ማለት አላማ ሲኖራችሁ የሆነ አላማ ሲኖራችሁ፣ በቃ አላማችሁን ለማስታቃት ምንም ነገር ትሆናላችሁ። አላማ ሲኖራችሁ ማለት ነው። አንዳንዴ የእንትና ምክር ይመቸኛል። እኔ የቲክቶክ ላይ በ በጣም የምወደው ምክር አለ። የንትና ማን ነበረ ስሙ አዱናይ አዱናይ አዱናይ የእሱ ምክር በጣም ይመቸኛል እኔ፣ ይመቸኛል እውነት ለመናገር ምክንያቱም በቃ ትክክለኛ ነገር ነው የሚናገረው። በቃ የሆነ ነገር ስትሆኑ አበሻ እንደማይወድ የሚናገረው ነገር በጣም ደስ ይለኛል። አዱናይ እና አትፍሩ እናንተም ሰው ናቸው እነሱም ሰው ናቸው ሲሉ ምክሩ የዱናይ ምክር በጣም ይመቸኛል፣ እውነት ለመናገር ተመስጬ ነው የምሰማው። እና ሄሉዬ አላማዋና እግቧ ለመድረስ በጣም ብዙ ነገር ታረጋለች። ጎበስናት እና እንዴት ተረድዋ ከሆነ ተረድቻታለሁ። እውነት ለመናገር እግቧ ለመድረስ በጣም በጣም ያው የሰውን ውስጥና ማንነት ሁላችንም አናቅም። እውነት ለመናገር አሁን ለምሳሌ እኔ እናንተ ማንነት አላቅም። እናንተም ደግሞ የኔ ማንነት አታውቁም አይደል? እንደዚህ አይነት ነገር ማለት ነው። እና ሄሉን የተረዳሁባት መንገድ አለ። በቃ ዓላማዋ፣ ግቧ ለመድረስ የምታደርገው ጥረት በጣም ጀግናና ጎበዝ ሴት ናት። ሰላም እንዴት ናቸው? ደህና ናችሁ ወይ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እወዳችኋለሁ፣ አከብራችኋለሁ። አሁንም በቸኮሌቷ ሄሉዬ መጥቻለሁ ማለት ነው። የሄሉ ቤተሰቦች የምትሰጡት አስተያየት በጣም ደስ ይላል። በጣም እውነት ለመናገር ያው እኛንም ታበረታታላችሁ። እውነት ለመናገር ደስ የምትሉ ናችሁ። እኔም ነገ ሂጄ እንደዚህ ጓደኛ ፈራ ሆኖ ይላለሁ። እኔም ነገ ሀገር ስገባ እውነት እንደዚህ አይነት ተከታይ እኔንም የሚወደኝ ሰው ፈራ የሆን ወይ እምል አላማ አለኝ። የሰው ልጅ ያልማል ፈጣሪ ይፈጸማል የሚባል ነገር አለ እና ሄሉ ዛሬ ላመታ ነበር በእርግጥ ሪከርድ አርጊያት ላመጣው ነበር ቪዲዮውን እዚህ ማለት ነው። ነገር ግን ሄሉ ያው ሙዚቃ ከፍታለች። ሙዚቃ ደግሞ ለዩቲዩብ ጥሩ ስላልሆነ ያው ሙዚቃ ስላለው ሪከርድ ያድርጉ ማንጣት ይከብዳል። ሄሉ እዚህ ጋር የሄሉ አድናቂዎች ላላችሁ በውስጥ የምታወሯት ምናምን ሰዎች ካላችሁ ሄሉን ቲክቶክ ላይ ስትገባ አድናቂዎቿን ጌስት እንዲታስገባ ንገሯት ማለት ነው። ምክንያቱም አድናቂዎቿ ብዙ ነገር መናገር ይፈልጋሉ። ሀሳብ ይሰጧታል፣ እንደሚወዷል የሚወዷት ይነግሯታል። እና ሄሉ ጌስት አትከፍትም፣ ሰው አታስገባም። ግን ሰው ብታስገባ የእሷን ፎሎወሯ እያደገላት፣ ሰው እያወቃት ይሄዳል። ጌም ብትጫወት ሰው እያወቃት ይሄዳል፣ ሆሮዋ እየተጠቀመችበት ይሄዳል። አሁን እኮ ቲክቶክ ላይ ወገኖች፣ ያው እኛ እኛ ነን እኮ እንጂ የማንጠቀመው ህዝብ እየተለወጠበት ነው ያለው። ቲክቶክ ላይ ጌም እየተጫወቱ ጊፍት እየሰጧቸው እየተቀየሩበት ነው ያሉት አሁን ላይ ማለት ነው። እንደ እኛ ያለ ሰው ግን አይመችም። አሁን እኔ ለምሳሌ ጌም ልጫዋት ብል ቲክቶክ ላይ አልችልም። ምክንያቱም ጌም ስትጫወቱ ያው ቅጣት ምናምን ስላለው ግዴታ ያስ እንትን ቦታ ያስፈልጋችኋል። አሁን እኔ ላብ ከፍቼ አንድ ደቂቃ እንኳ ቁጭ ሳልል ነው ነይ ብለው የሚጠሩኝ። ገባችሁ? እንደኛ ያለ ሰው መጫወት አይችልም ማለት አሁን ሄሉ እቤቷ የተመቻቸ ነገር ነው ያላት። እቤቷ ቁጭ ብላ ጌም ብትጫወት ለእሷ ይጠቅማታል፣ ከቲክቶክ ከዩቲዩብ የበለጠ ቲክቶክም ይጠቅማታል። ሄሉ ግን ሰውንም ጌስት አታስገባም፣ የኔ ቆንጆ ለምን እንደሆነ አላውቅም። ያው ምትቀርቧት፣ ምጽፉላት፣ ምደውሉለሽ ሰዎች ካላችሁ እዚህ ጋር ማነበርሽ የሆነች የሄሉዬን ፕሮፋይል ምታረጊ ምሰጪኝ አስተያየት አለ ከስር በቲክቶክም በዚህም፣ አንቺ የምትቀርቢያት ከሆነ ንገሪያት፣ ሰው ጌስት ላይ እንድታስገባ። ብዙ ሰው የሚወዳት አለ፣ ሀሳብ የሚሰጣት ሰው ነፍ ሰው አለ። በቃ እንደሚወዷት የሚነግሯት ብዙ ልጆች አሉ። እና ጌስት ገፍታ ሰውን ብታስገባና ሀሳብ ቢሰጧት ጥሩ ነው ብዬ አስባለሁ። የሰው ልጅ የሚወዱ ሰው ሀሳብ መስጠት ይፈልጋል አይደለ? እና አንቺን ተሰማሻለ ብዬ ተስፋ አደርጋለሁ። አንድ የምንገረባ ነው ሞድ ተስፋ ነኝ። ሄሉዬ እንግዲህ አላማውን እናንድ የነገርኳችሁ ግቧ ለመድረስ በጣም የምትጥር ልጅ ናት። ከእንዳልክ ጋ እንግዲህ እስኪ ምን ልበላችሁ ማለት አይዶን ነው። ያው ሄሉና እንዳልክ ሄሉ ወደ እንዳልክ የማትመለስበት ነገር አለ ይመስለኛል። ሳስባት እንደዛ ነው። ያው እኛ የውስጥን እንዲነግርኳችሁ ማንም ሰው አያውቅም። እኛ የምናውቀው ከላይ ያለን ብቻ ነው እንጂ ከውስጥ ምንም የምናውቀው ነገር የለም። ሄሉ ግን ታውቃላችሁ፣ ሄሉ አፍቃሪ ናት። እኛም ባንል ራሱ ፊቱ ያስታውቃል። በጣም አፍቃሪ ሴት ናት። ሄሎ ትናንትና እንትናን አይታችሁታል። ያብን አይታችሁታል። ያብ በዚህ አጋጣሚ ልናገር የምፈልገው ነገር በጣም እልህ አለበት። ያብ ፍቅር ሳይሆን እልህ አለበት። ትናንትና ደግሞ ከልጁ ጋር ሲያት እንዳለ አይታችሁታል፣ እልህ እንዴት እንደሚያደርገው ማለት ነው። እና እልህ አለበት። ያ በጣም እልህ አለበት። ፍቅር ሳይሆን እልህ አለበት ይመስለኛል ማለት ነው እና የልዩ አነጋገር ደግሞ ከትናንትና ወዲያ በጣም ተመችቶኛል፣ እውነት ለመናገር እና የትናንቱ አነጋገሯ ደስ ብሎኛል። አነጋገሯ ያው ሴት ሆናችሁ ለሴት ልጅ ስትረጁ ደስ ይላል እያስባለሁኝ እና፣ ብቻ ሄሉ እንግዲህ በርሽ ግብሽ ለመድረስ ያው ብዙ ነገር እየጣርሽ ነው። ጎበዝ ነሽ፣ ጀግና ነሽ። ጣሪ እየሰገጣችሁ ፈምሱ ብሏል አዱናይ ማለት ነው። ስገጡ ፈምሱ ብሏል አዱናይ፣ አትፍሩ ሰግጡ ፈምሱ ይላል። ይህ አነጋገሩ ይመቸኛል። አሉ እና ሀይሉ፣ ጎበዝ ነሽ፣ ብርቱ ሴት ነሽ፣ ጀግና ሴት ነሽ። እያያችሁ ነው እነና ይሄንን ነው ብዬ እያያችሁ ነው አይደል? ጥሩ እየሰሩ እኮ ነው። እነና ይሄን ነው ብዬን ራሱ እያያችኋቸው ነው። በጣም አሪፍ ቢዋላቸው። ያው የእነሱ ግን ትንሽ ይደብራል። ይደብራል ስላችሁ እንደዚህ አይነት ስራ አለነሱ ጥሩ አይደለም። አንደኛ ነገር በቁርባን የተጋቁ ሰዎች ስለሆኑ ይሄ ለነሱ ትንሽ ይከብዳል ብዬ ነው ማስበው። ለነሱ ለነናሄ የጀመሩት ስራ በጣም ጥሩ አይደለም። ምክንያቱም ቁርባን ማለት እንግዲህ የምታውቁት አቃላቸው የኦርቶዶክስ ልጆች ትንሽ የነናሄ ይከብዳል ማለት ነው። ሄሉ ግን ያለፈ ነገር አላረገችም። ምንም ያደረገችው ነገር የለም። እውነት ለመናገር ከዚህ በላይ ሁሉም ሰው ይሰራል፣ ሁሉም ሰው ያደርጋል። ከዚህ በላይ እሷ እንዲያውም ጎበዝ ናት። ራሷን ጠብቃ ነው የምትሰራው። ስቴቧን ጠብቃ ጎበዝ ሴት ናት፣ እውነት።